ሰላም ጤና ይስጥልኝ። የክንፋም መረጃ ቤተሰቦቻችን፣ የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን እናሰማቸዋለን። የዓለም አቀፉ ቀይ መስቀል ኮሚቴ ከሰሞኑ በሰሜን ወሎ በነበረ ውጊያ የቆሰሉ የመንግስት ወታደሮችን ከፋኖ ኃይሎች መረከቡና ምርኮኞቹንም መጎብኘቱን አስታወቀ። የኢትዮጵያ ሰብአዊ መብቶች ጉባኤ በአማራ ክልልና በማዕከላዊ ኢትዮጵያ ክልል በተከሰተው የጸጥታ ችግር ምክንያት መንግስት የዜጎችን ደህንነት የማስጠበቅ ግዴታውን መውጣት እንዳለበት ዛሬ ባወጣው መግለጫ ላይ አሳሰበ። የኤርትራ መንግስት አሁን ላይ እያሳየ ባለው አቋም ኢትዮጵያ በሰላማዊ ፖለቲካዊና ዲፕሎማሲያዊ መንገድ የባህር በር የማግኘቷ ጉዳይ አጠራጣሪ ነው ሲሉ ሌተናል ጀነራል ጻድቃን ገብረትንሳይ ገለጹ። የዓለም ምግብ ፕሮግራም ደብሊዩ ኤፍ ፒ በኢትዮጵያ ለ780 ሺ ስደተኞች የሚሰጠውን የምግብ ድጎማ ከ60 በመቶ ወደ 40 በመቶ ለመቀነስ መገለዱ ተሰማ። እነዚህንና ሌሎች ዝርዝር ዜናዎችን ዘንላችሁ መተናል። አብራችሁ ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በዛሬ ዕለት መስከረም 30 ቀን 2018 ዓ ም መንግስትም የዜጎችን ደህንነት የማስጠበቅ ግዴታውን ይወጣ በማለት በወቅታዊ ጉዳዮች ላይ መግለጫ ወጥቷል። እኛም የመግለጫው ሙሉ ቃል እንደሚከተለው እናቀርበዋለን። መንግስትም የዜጎችን ደህንነት የማስጠበቅ ግዴታውን ይወጣ። አማራ ክልል። በአማራ ክልል ያለው ግጭት ከጊዜ ወደ ጊዜ በተለያዩ የክልሉ አካባቢዎች ተስፋፍቶ የቀጠለ ሲሆን፣ ከዚህ ግጭት ጋር ተያይዞም ከፍተኛ የሆነ የሰብአዊ መብት ጥሰቶች በአካባቢው በሚንቀሳቀሱ ታጣቂ ቡድኖችና በመንግስት የጸጥታ ኃይሎች እየተፈጸመ ይገኛል። በአማራ ክልል ሰሜን ወሎ ዞን ጉባላፍቶ ሳንቃ ከተማ በሚገኝ ጤና ጣቢያ ላይ መስከረም 17 ቀን 2018 ዓ.ም በተፈጸመ የአየር ጥቃት በጤና ጣቢያው የሕክምና አገልግሎት በማግኘት ላይ የነበሩ ዜጎች ላይ የሞትና በሕክምና ባለሙያዎች ላይ የአካል ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ጉባኤ ካሰባሰበው መረጃ ለማወቅ ችሏል። በሕክምና ተቋም ላይ ያነጣጠረ ይህ ጥቃት ዓለም አቀፍ የሰብአዊ ሕግጋትን የሚጥስ በመሆኑ እጅግ አሳሳቢ ነው። በሌላ በኩል በደቡብ ወሎ ዞን መካነ ሰላም ወረዳ መስከረም 23 ቀን 2018 ዓ.ም በአካባቢው ታጥቀው የሚንቀሳቀሱ አካላት በመካነ ሰላም ከተማ በሚገኝ ኑር መስጂድ በመግባት ካደረ የደረሱት ጉዳት የመስጅዱን ኢማምና አገልጋዮች መሞታቸውን ለማወቅ የተቻለ ሲሆን በተመሳሳይ በምዕራብ ጎንደር ዞን መስከረም 23 ቀን 2018 ዓ ም ከመተማ ከተማ ወደ ጎንደር ከተማ በመጓዝ ላይ በነበሩ የህዝብ ማመላለሻ መኪናዎች ላይ መቃ የሚባል አካባቢ ላይ በታጠቁ አካላት በደረሰ ጥቃት ከ10 ሰዎች በላይ መሞታቸውን ብዛት ያላቸው ሰዎች ላይ የአካል ጉዳት መድረሱንና መታገታቸውን የኢትዮጵያ ሰብአዊ መብት ጉባኤ ከአካባቢው ካሰባሰበው መረጃ ለማወቅ ችሏል። በተጨማሪም በክልሉ የተለያዩ አካባቢዎች ከፍተኛ የሆነ የሹፌር እገታ ያለ ሲሆን ለማሳያ ያህልም በሰሜን ጎጃም ዞን ምዕራብ ከተማ በቅርብ ርቀት ላይ በምትገኝ አምቦ መስክ አካባቢ በመስከረም 17 ቀን 2018 ዓ ምት ሁለት ሹፌሮች ማነታቸው ባልታወቁ አካላት ታግተው መወሰዳቸው እንዲሁም መስከረም 21 ቀን 2018 ዓ ምት አንድ ሹፌር በዚሁ አካባቢ መታገቱንና ከጎጃም መርጦ ለማርያም ወደ ወሎ መካነ ሰላምና ደሴ የሚወስደው መንገድ ከየካቲት 2017 ጀምሮ እንዲሁም ከሞጣ ባህር ዳር ያለው መንገድ ከሐምሌ 9 ቀን 2017 ዓ ምት ጀምሮ መግለጫ እስከተሰጠበት ጊዜ ድረስ በአካባቢው ያለው የጸጥታ ችግር ምክንያት የአካባቢው ማህበረሰብ ለከፍተኛ ማህበራዊ ኢኮኖሚያዊ እንግልት የተዳረገ ሲሆን ከቦታ ቦታ የመንቀሳቀስ መብታቸው በእጅጉ መገደቡን የኢትዮጵያ ሰብአዊ መብት ጉባኤ ለመገንዘብ ችሏል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቀን ወረዳ ውስጥ ቀደም ሲል በንባሮ ቀበሌ ስር ይተዳደር የነበረው የስናሮ ሴራ ተብሎ የሚጠራው አካባቢ ወደ ዳቢ ቀበሌ እንዲዘዋወር በዞኑ አስተዳደር ተወስኗል በሚል የአካባቢው ማህበረሰብ ተቃውሞውን ገልጿል። መስከረም 17 ና 18 2016 ዓ ም ይህ ውሳኔን በመቃወም በተካሄደው ሰላማዊ ሰልፍ ላይ የመንግስት የፀጥታ ኃይሎች በወሰዱት የኃይል እርምጃ እና በተኮሰ ጥይት በቡታጅራ ከተማ ነዋሪ የሆኑ ንጹሃን ዜጎች ለሞት መዳረጋቸውን የኢትዮጵያ ሰብአዊ መብት ጉባኤ አረጋግጧል። ከዚህም በተጨማሪ በግለሰቦች ንብረት ላይ ውድመት መድረሱን ከስፍራው ባሰባሰበው መረጃም ለማወቅ ችሏል። ተያያዥ የህግ ግዴታዎች የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገመንግስትም መንግስትም በአንቀጽ 15 ላይ በህይወት የመኖር መብት ሲያብራራ ማንኛውም ሰው በህይወት የመኖር መብት አለው። ማንኛውም ሰው በህግ በተደነገገ ከባድ ወንጀል ቅጣት ካልሆነ በስተቀር ህይወቱን አያጣም በማለት ይደነግጋል። ይኸው ህገ መንግስት በአንቀጽ 16 ማንኛውም ሰው በአካሉ ላይ ጉዳት እንዳይደርስበት የመጠበቅ መብት አለ ለው በማለት ይደነግቃል የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስትም በአንቀጽ 14 ላይ የአካል ደህንነትና ነጻነት መብት ሲያብራራ ማንኛውም ሰው ሰብአዊ በመሆን የማይደፈርና የማይገሰስ የአካል ደህንነትና የነጻነት መብት አለው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት በአንቀጽ 17 1 በህግ ከተደነገገው ስርዓት ውጭ ማንኛውም ሰው ወንድም ሆነ ሴት ነጻነቷን ወይም ነጻነቱን አያጣም ወይም አታጣም። እንዲሁም አንቀጽ 17 ሁለት ማንኛውም ሰው በህግ ከተደነገገለት ስርዓት ውጭ ሊያዝ ክስ ሳይቀርብበት ወይም ሳይፈረድበት ሊታሰር አይችልም በማለት ይደነግጋል። እንዲሁም በዚሁ ህገ መንግስት በአንቀጽ ሰላሳ ሁለት ላይ የመዘዋወር ነጻነት ሲያብራራ ማንኛውም ኢትዮጵያዊ ወይም በህጋዊ መንገድ ሀገሪቱ ውስጥ የሚገኝ የውጭ ዜጋ በመረጠው የሀገሪቱ አካባቢ የመዘዋወሩ መብት እንዳለው ይደነግጋል። በተመሳሳይ ዓለም አቀፍ የሰብአዊ መብቶች መግለጫ አንቀጽ ሶስት እያንዳንዱ ሰው በህይወት የመኖር የተሟላ መብት አለው በማለት ይደነግጋል። እንዲሁም በአንቀጽ ዘጠኝ ማንም ሰው በዘፈቀደ ሊያዝ ሊታሰር፣ ወይም ሊጋዝ አይችልም በማለት ይደነግጋል። በተመሳሳይ የሲቪልና የፖለቲካ መብቶች አለም አቀፍ ቃል ኪዳንም በአንቀጽ መንግስት ላይ ማንኛውም ሰው በህይወት የመኖር ተፈጥሯዊ መብት እንዳለውና ይህ መብት በህግ እንደሚከበር እንዲሁም ማንኛውም ሰው ህይወቱን ያላግባብ እንደማይነፈግ ያረጋግጣል። የሲቪልና የፖለቲካ መብቶች አለም አቀፍ ቃል ኪዳንም በአንቀጽ 9 1 በአንቀጽ 12 1 እና በአንቀጽ 18 1 ላይ ማንኛውም ሰው የግል ነፃነቱን ደህንነቱ እንዲረጋገጥለት መብት እንዳለው፣ ይህንኑ መብት በማረጋገጥ መንግስት በቃል ኪዳኑ የተረጋገጡትን መብቶች በግዛታቸው የማክበር የማስከበርና የማሟላት ግዴታ እንዳለባቸው በአንቀጽ ሁለት 1 ና በአንቀጽ 2 2 ይደነግጋል። የአሜሪካ ቻርተር በሰዎችና ህዝቦች መብቶች አንቀጻራት ማንኛውም ሰው በህይወት የመኖር መብት ያለውና ይህ መብትም የማይደፈር መሆኑን ይደነግጋል። በተመሳሳይ አንቀጽጠኝ ማንኛውም ሰው ግለሰብ የነፃነትና የአካሉ ደህንነት መብቱ እንዳለው ይደነግጋል። የኢትዮጵያ ሰብአዊ መብቶች ጉባኤ ጥሪ። የኢትዮጵያ ሰብአዊ መብቶች ጉባኤ በአማራ ክልል በግጭት ውስጥ የሚሳተፉ ሁሉም ወገኖች አለም አቀፍ የሰብአዊ መብቶችና የሰብአዊነት ህግጋትን አክብረው እንዲንቀሳቀሱ የኢትዮጵያ ሰብአዊ መብቶች ጉባኤ በጥብቅ ያሳስባል። የፌዴራል መንግስት የዜጎች በህይወት የመኖር መብት የማክበር የማስከበርና የዜጎች ደህንነትን የመጠበቅ ህግ መንግስታዊ ግዴታውን እንዲወጣ የኢትዮጵያ ሰብአዊ መብቶች ጉባኤ ያሳስባል። የአማራ ክልል መንግስት በክልሉ በዜጎች ላይ የሚፈጸመውን የሰብአዊ መብቶች ጥሰቶች ለማስቆም ወሳኝ እርምጃ እንዲወስድ እንዲሁም በክልሉ የሚኖሩ የዜጎች በህይወት የመኖር የአካል ደኅንነትና የመዘዋወር መብትን እንዲያከብር እንዲያስከብር የኢትዮጵያ ሰብአዊ መብቶች ጉባኤ ያሳስባል። በአማራ ክልል በግጭቱ ተሳታፊ የሆኑ ሁሉም ዜጎች የንጽሐን ህይወት ለመታደግና ተጨማሪ ውድመት ለማስቀረት ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት በማድረግ ልዩነቶቻቸውን በዘላቂነት ለመፍታት የሚያስችል ሁሉን አቀፍ ውይይት ሲጀምሩ የኢትዮጵያ ሰብአዊ መብት ጉባኤ ጥሪ ያቀርባል። የአማራ ክልል የጸጥታ አካላት በክልሉ የተንሰራፈውን እገታና አስገድዶ የመሰወል ወንጀሎችን በአስቸኳይ እንዲያስቆምና የታገቱ ዜጎችን ለማስለቀቅ እንዲሰራ እንዲሁም ፈጻሚዎችን ለህግ በማቅረብ ተጠያቂነትን እንዲያሰፍን የኢትዮጵያ ሰብአዊ መብቶች ጉባኤ ይጠይቃል። በማዕከላዊ ኢትዮጵያ ክልል መንግስት የጸጥታ አካላት ሰላምን በሚያስከብሩበት ጊዜ የኃይል አጠቃቀማቸውን ዓለም አቀፍ የሰብአዊ መብት መርሆች በተለይ የተመጣጣኝነት መርህ በጥብቅ የተከተለ መሆኑን እንዲያረጋግጥና በቡታጅራ ከተማ በንጹሀን ላይ ጥቃት የፈጸሙ የጸጥታ አካላትን ለይቶ ለህግ እንዲያቀርብና ለተጎጂዎች ፍትህ እንዲያረጋግጥ የኢትዮጵያ ሰብአዊ መብቶች ጉባኤ ይጠይቃል። የማዕከላዊ ኢትዮጵያ ክልል በክልሉ የሚነሱ የመዋቅር ጥያቄዎችን የሀገሪቱን ህግ በተከተለና ማህበረሰቡን አሳታፊ በሆነ መልኩ የሚፈታበት ሁኔታ እንዲያመቻች ኢሰመጉ ጥሪ ያቀርባል በማለት የኢትዮጵያ ሰብአዊ መብቶች ጉባኤ በዛሬው ዕለት መስከረም 30 ቀን 2018 ዓ.ም በወቅታዊ ጉዳዮች ላይ መግለጫ አውጥቷል። የዓለም አቀፍ ቀይ መስቀል ኮሚቴ ከሰሞኑ በሰሜን ወሎ በነበረ ውጊያ የቆሰሉ የመንግስት ወታደሮችን ከፋኖ ኃይሎች መረከቡንና ምርኮኞቹን መጎብኘቱን አስታወቀ። ከሰሞኑ በአማራ ክልል በመንግስት ወታደሮችና በፋኖ ኃይሎች መሃል በተለይ ሰሜን ወሎ አካባቢ በተደረገ ውጊያ በርካቶች ህይወታቸው እንዳለፈ ሌሎች ደግሞ ቁስለኞች እንደሆኑ መረጃዎች ሲወጡ ነበር። የፋኖ ኃይሎች በስፍራው ድል በመቀናጀት እንደ መርሳ ያሉ ቦታዎችን እንደተቆጣጠረው ሲገልጹ፣ መንግስት በበኩሉ የኤርትራ መንግስትና ህዋት ለፋኖ ድጋፍ ሲያደርጉ ነበር በማለት የተባበሩት መንግስታት ድርጅት በጻፈ ደብዳቤ ከሷል። በዛሬው ዕለት በዓለም አቀፍ ቀይ መስቀል ኮሚቴ በኩል የወጣ በመግለጫም ይህን ያጠናክራል። ኮሚቴው በመግለጫው በሰሞኑ ውጊያ በርካታ ሰዎች መጎዳታቸውን ገልጾ ለተጎዱ ሰዎች ሕክምና ማድረጉንና ምርኮኞቹንም መጎብኘቱን ገልጿል። ይህን ተከትሎም የዓለም አቀፍ ቀይ መስቀል ኮሚቴ ባለፉት ስድስት ቀናት ሁለት ቡድኖችን ወደ ላሊበላና ወልዲያ አካባቢ መላኩን ገልጾ መድኃኒቶችን ማከፋፈሉንና ለ250 የቆሰሉ ሰዎች ቀዶ ጥገና ማድረጊያ የሚሆን ቁሳቁስ ማቅረሙን አስታውቋል። መስከረም 29 ቀን ድርጅታችን 16 ከፍተኛ ጉዳት ያጋጠማቸውና ሕክምና የሚያስፈልጋቸው ሰዎች ካሉበት ቦታ አወጥቷል። ፋኖ እነዚህ ወታደሮችን ለቀይ መስቀል አስረክቧል። ከዚያም ወታደሮቹ ወደ ወልዲያ ከተወሰዱ በኋላ ለመንግስት ኃይሎች ተሰጥተዋል በማለት መግለጫው ይፋ አድርጓል። አክሎም ትላንት መስከረም 29 ደግሞ የቀይ መስቀል ሰራተኞች በሰሜን ወሎ በፋኖ ኃይል ቁጥጥር ስር ያሉ ምርኮኞችን ማለትም ታሳሪዎችን ጎብኝቷል ብሏል። በላሊበላ የነበረው የቀይ መስቀል ቡድን መሪ ማርቲን ተሃልማን ከሰሞኑ በሰሜን ወሎ በርካታ ሰዎች ተገለዋል ወይም ቆስለዋል በማለት ሙጃና ኩልመስክ በተባሉ ቦታዎች የተመለከቱትን አጋርተዋል። ማርቲን በአማራ ፋኖ የተያዙ ተዋጊዎች መጎብኘታቸውን ገልጸው ያሉበት ሁኔታ ማየታቸውን እንዲሁም ከቤተሰቦቻቸው ጋር ንግግር ማድረግ እንዲችሉ ሙከራ መደረጉንም ጠቅሰዋል። የዓለም አቀፍ ቀይ መስቀል ኮሚቴ በሰሜን ወሎ ጎን ድጋፍ እንደሚቀጥል የቡድን መሪው ገልጸው በአማራ ክልል በሚካሄድ ጦር ላይ የሚሳተፉ አካላት ለዓለም አቀፍ የሰብአዊ ህግ ተገዢ እንዲሆኑ ጠይቀዋል። የዓለም ምግብ ፕሮግራም በኢትዮጵያ ለ780,000 ስደተኞች የሚሰጠውን የምግብ ድጎማ ከ60 በመቶ ወደ 40 በመቶ ለመቀነስ ተገደደ። የተባበሩት መንግስታት የዓለም ምግብ ፕሮግራም ደብሊው ኤፍ ፒ ወሳኝ በሆነ የገንዘብ እጥረት ሳቢያ በኢትዮጵያ ውስጥ ለሚገኙ 780,000 ስደተኞች የምግብ ድጎማ ከ60 በመቶ ወደ 40 በመቶ ለመቀነስ መገደዱን አስታወቀ። ይህ ቅነሳ በስደተኛ ካምፖች ውስጥ የረሃብና የተመጣጠነ ምግብ እጥረት አደጋን በከፍተኛ ደረጃ ጨምረዋል። ድርጅቱ በጥቅምት ወር በ27 ካምፖች ለሚኖሩ ስደተኞች የዕለት ምግብ ድጎማውን ለመቀነስ የተገደደ ሲሆን ይህም ማለት እያንዳንዱ ሰው አሁን በቀን ከአን ሺ ካሎሪን በታች የሆነ የምግብ እርዳታ እያገኘ ነው ሲል ለካፒታል በላከው መግለጫ አስታውቋል። ፕሮግራሙ እንዳስታወቀው የሁኔታውን ክብደት ሲገልጹ የማይቻል ምርጫ እያደረግን ነው ብለዋል። በተጨማሪም እያንዳንዱ የምግብ ድጎማ ቅነሳ ማለት ይበልጥ የተራበ ሕፃን ምግብ የመዝለ ግዴታ የደረሰባት እናትና ወደ አደጋ ጥርስ የተገፋ ቤተሰብ ማለት ነው በማለት አደጋው አሁን እየተከሰተ መሆኑን አስጠንቅቋል። ከሱዳንና ደቡብ ሱዳን ግጭ ሸሽቶ የመጡ ሰባ ሺህ አዲስ ስደተኞች ብቻ ከፍተኛ የሆነ የተመጣጠነ ምግብ እጥረት ስላለባቸው ለቀጣዩ ስድስት ወራት ሙሉ ድጎማ ማግኘታቸው እንደሚቀጥሉ ተገልጿል። የዓለም ምግብ ፕሮግራም ለቀጣዩ ስድስት ወራት የሰብአዊ እርዳታ ሥራውን ለማስቀጠል በአስቸኳይ 230 ሚሊዮን የአሜሪካ ዶላር የሚጠይቅ ጥሪ አቅርቧል። አፋጣኝ የገንዘብ ድጋፍ ካልተገኘ ድርጅቱ በሚቀጥሉት ወራት ለሁሉም ስደተኞች የሚሰጠውን የምግብ እርዳታ ሙሉ በሙሉ ሊያቆም እንደሚችል አስታውቋል። የኤርትራ መንግስት አሁን ላይ እያሳየ ባለው አቋም ኢትዮጵያ በሰላማዊ ፖለቲካዊና ዲፕሎማሲያዊ መንገድ የባህር በር የማግኘት ጉዳዩ አጠራጣሪ ነው ሲሉ ሌትናል ጀነራል ጻድቃን ገብረትንሳኤ ተናገሩ። ሌትናል ጀነራል ጻድቃን ገብረትንሳኤ ይህንን ያሉት ከኤንቢሲ ኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ ነው። ኢሳያስ የሚመራው የኤርትራ መንግስት አቋም የታወቀ ነው። ይህ የህልውናችን መለኪያ እንደሆነ አድርገው ነው አስቀምጠውት ያሉት። ቢያንስ በውጭ የሚናገሩት እሱ ነው ያሉት ሌትናል ጀነራሉ። አክለውም በዲፕሎማሲ መስክ ምን ይናገራሉ፣ ለሸምጋዮችስ ምን ይላሉ የሚለውን አላውቅም። ይለያይ ይሆናል። ያው መንግስታት ሁልጊዜም የሚያሳዩን ገጹ ነው፣ በውስጡ የሚናገሩት የተለያየ ነገር ስለሆነ ማለት ነው ሲሉ ተደምጠዋል። አያይዘውም ያም ሆነ ይህ ግን ይህንን አድርገዋል። ይህንን እስካደረጉ ድረስ እየገለጹ ያሉትን አቋም መነሻ አድርገን እስከሄድን ድረስ በሰላማዊ ፖለቲካዊና ዲሞክራሲያዊ በሆነ መንገድ የባህር በር ለኢትዮጵያ የማግኘት ጉዳዩ በጣም አጠራጣሪ ነው የሚመስለው ሲሉ ተናግረዋል። እነዚህ ጉዳዮች የዓለም አቀፉ ማህበረሰብ ዲፕሎማሲያዊ ጫና ከተጨመረበት አንድ ውጤት ሊያመጡ ይችሉ ይሆናል እንጠብቃቸው ያሉት ሌተናንት ጀነራል ጻድቃን፣ ካልሆነ ደግሞ ወደ ግጭት ሊያመሩ ይችላሉ። ይህም ዝግ አይደለም። ሁልጊዜ ጦርነት የመንግስታት አንድ የፖሊሲ አማራጭ ነው። መቼ ትመርጧለህ ነው ጥያቄው እንጂ ሁሌ የፖሊሲ አማራጭ ነው ሲሉ አጽንኦት ሰጥተዋል። የ2025 የኖቤል የሰላም ሽልማት አሸናፊ ዛሬ ይፋ ሆኗል። የቬንዙዌላ ተቃዋሚ ፓርቲ መሪ የሆኑት ማሪያ ኮሪና ማቻዶ በሀገራቸው ዲሞክራሲያዊ መብቶችን በማቀንቀናቸውና ሀገራቸው ወደ ዲሞክራሲ ሽግግር እንድታድግ በመታገላቸው የዚህ ዓመት የኖቤል ሽልማት ማሸነፋቸውን ኮሚቴው አስታውቋል። ከ1901 ጀምሮ ለ105ኛ ጊዜ የተሰጠው የኖቤል የሰላም ሽልማት እስካሁን 92 ወንዶች፣ 19 ሴቶችና 28 ተቋማት አሸንፈዋል። ሽልማቱ ለመጀመሪያ ጊዜ የተሰጠው ለፍሬድሪክ ፓሲና ለቀይ መስቀል መስራቹ ሄነሪ ዱራንት ነበር። በተደጋጋሚ የኖቤል የሰላም ሽልማት ላቆምኳቸው ጦርነቶች ይገባል ኢትዮጵያን ሲሉ የቆዩት ፕሬዝዳንት ዶናልድ ትራምፕ ለሽልማቱ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና በፓኪስታን መታጨታቸው ይታወሳል። በዚህ ዓመት 338 እጩዎች ለሽልማቱ ሲቀርቡ ዘጠና አራት ያህሉ ተቋማት መሆናቸው ተገልጿል። የኖቤል የሰላም ሽልማት ኮሚቴ አሸናፊ እውቅናን ጨምሮ ከአንድ ሚሊዮን ዶላር በላይ የገንዘብ ሽልማት እንደሚሰጠውም አስታውቋል። የኖቤል የሰላም ሽልማት ከተጀመረ ወዲህ እንደ ባራክ ኦባማ ያሉ የአሜሪካ መሪዎች ሲያሸንፉ ከአፍሪካ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ኤለን ጆንሰን ሰርሊፍ ከላይቤሪያ፣ ዋንጋሪ ማታይ ከኬንያ፣ ኮፊ አናን ከጋና፣ አዋን ሳዳት ከግብጽና ማንዴላ ከደቡብ አፍሪካ ማሸነፋቸው ይታወሳል። ከግለሰቦች በተጨማሪ ሽልማቱ እንደ የቀይ መስቀል፣ የተመድ የስደተኞች ኮሚሽን፣ የዓለም ምግብ ፕሮግራም እና የኒኩሊየር መሳሪያ የማጥፋት ዘመቻ ያሉ ተቋማት አሸንፈዋል። የዘንድሮ የኖቤል ሽልማት በተለያዩ ዘርፎች አሸናፊዎችን እያሳወቀ ሲሆን በሕክምና፣ በፊዚክስና ኬሚስትሪ ዘርፍ ያሸነፉ ተመራማሪዎችንም አሳውቋል። በተያያዘ ዜና የዋይት ሃውስ ቃል አቀባይ ስቴቨን ቺኡንግ ዶናልድ ትራምፕ የኖቤል የሰላም ሽልማትን አለማሸነፋቸውን ተከትሎ ባስተላለፉት መልእክት ኮሚቴው ከሰላም በላይ ፖለቲካን ማስበለጡን አሳይቷል ብለዋል። ቃል አቀባዩ ትራምፕ የሰብዓዊነት ለመሆንነት ማዕከል ናቸው በማለት ሌሎች ሊሞክሩ የማይደፍሩትን ነገር አሳክተዋል ሲሉ ገልጸዋል። ትራምፕ በተደጋጋሚ ላቆምኳቸው ጦርነቶች የሰላም ሽልማት አልተሰጠኝም ሲሉ ዘንድሮ በተለይ የእስራኤልና ኢራንን ጦርነት በማስቆም እንዲሁም ደግሞ ከሰሞኑ በጋዛ ለተፈጸመው የሰላም ስምምነት በነበራቸው ሚና ሽልማቱ ይገባኛል ሲሉ በተደጋጋሚ በግልጽ ተናግረው ነበር። ትራምፕ ኢትዮጵያና ግብጽ ያልተዋጉትን ጦርነት ጨምሮ የሰርቢያና ኮዞቮ፣ የአርሜኒያና አዘርባጃን እንዲሁም የህንድና ፓኪስታንን ግጭቶች አስቁሜያለሁ ብሎ መናገራቸው ይታወሳል።